በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አባ ሰላማ ካሳቴ ብርሃን ዘወርሐ ጥቅምት። እንደ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ማምነን ፈናዊ በሚሆን በእግዚአብሔር አብ ተፈናዊ በሚሆን በእግዚአብሔር ወልድ ማያዊ በሚሆን በእግዚአብሔር መንፈስ ቅዱስ ረዳትነት የአክሱም አገር ደጋግ ነገሥታት በሚሆኑ በአብርሃና በአጽባ ዘመን እያለ የእስክንድሪያ ሊቀ ጳጳሳት ከሚሆን ከአቡነ አትናቴዎስ የኢትዮጵያ ሊቀ ጵጵስና የተሾመ የብፁና የቅዱስ ክሳተ ብርሃን በአቡነ ሰላማዊ ስቃይ ንገድሉን መጽሐፍ እንጀምራለን። ጸሎቱ በረከቱ የአቡነ ሰላማ ገድል ለመስማት ከተሰበሰብን በዚች ቦታ ካለን ከምናነባውና ከምንሰመው ጋር ይሁን። ከክፉ ዘመንም ከሰይጣን ወጥመድም ይጠብቀን፣ ከረግረግ ሲኦልና ከሞት ፈተና ከሚመጣ ነገርም ሁሉ ያድነን። ዛሬም ዘወትርም ለዘላለሙ አሚን። አባቶችና ወንድሞች ብፁና ቅዱስ ከሳቴ ብርሃንን አቡነ ሰላማን ያደረገው እጅግ የሚያስደንቀው ነገር ስሙ ነገር ስሙ አምባቦ በሚባል አገር ብዙ ሁከትና ክህደት ጥርጥር ሆኖ ሃይማኖት ጠፍቶ የዚያ ሀገር ሰዎችም ልብ የሌላቸው እብዶች ሆኑ። አቡነ ሰላማ ከሳቴ ብርሃን በመንፈስ ቅዱስ አውቆ ደመናን ጠቅሶ በእሷ ላይ ተጭኖ ከዚህ በኋላ ወደ አምባቦ አገር ደረሰ። የሀገሩ ሰዎችን በቁጣ ተቀበሉት። መልካምን የሚጠላ ሰይጣን ከሀገራቸው ያባረሩት ዘንድ አነሳስቷቸዋልና። ስሙ አትናስር የሚባል የአገሩ መስፍን የሚሆን አንድ ሰው ህዝቡና ሐዛቡንም ሰብስቦ ወደ ብፁና ቅዱስ ገባሪ ታምር አቡነ ሰላማ ከነሰራዊቱ መጣ። ያችን ደመና የብርሃን ድንኳን ሆና እነዚያንም ክፎችን ህዝብ ጋረደቻቸው። ብፁና ቅዱስ አቡነ ሰላማ ክሳቴ ብርሃን ተሰውሯቸዋልና የፈለጉትንም አላገኙም። እንደ ህልምም ሆናቸው። ነቢዩ ዳዊት ህልምን አልሙ ያገኙትንም ነገር የለም ህልምም አግ ህልምም አለሙ ያገኙት ነገርም የለም እንዳለ ለእነዚህም ሰነፎች ነገር እንደ ህልም ሆናቸው። ያን ጊዜም ያዩ ዘንድ አልተቻላቸውምና ተወው ትተው ወደ ቤታቸው ሄዱ። ከዚህም በኋላ ብፁና ቅዱስ ካሳቴ ብርሃን አቡነ ሰላማ በዳዊት ቃል ቅዱስ የሆነ የተለየ መንፈስንም ከእኛ አትለይ ደስታን ስጠኝ በሚያረጋጋ መንፈስም ማጽናናኝ፣ ጎዳናን ለኃጥአን፣ ጣዖትን ለሚያመልኩ አስተምር ዘንድ ጣዖት ጣዖት የሚያመልኩትንም ወደ አንተ ይመለሱ ዘንድ የድኅነት የፈጣሪ እግዚአብሔር ሆይ ከደም አድነኝ። አንደበቴን ቤቴን በእውነተኛነትህ ሐሴት ያደርጋል፣ ምስጋናን ይናገር ዘንድም ፈጽመ አንደበቴን የተከፈተ ታደርግልኛለህ አለ። ይህንንም ብሎ ሲጸልይ ሰሙ። አትናሰር የሚባለ የአገሩ መስፍን የአገሩን ሰዎችና ሰራዊቱን ሰብስቦ መጥቶ ጦር ወረወረበት ጦር ወረወረበት። ጦሩም ወደ ኋላ ተመልሶ የወረወረው መስፍኑን ወግቶ ያን ጊዜ እርሱ ራሱ ሞተ። ወታደሮችም ጦራቸውን ጦራቸውን በወረወሩ ጊዜ ጦሮቹም እያንዳንዳቸው ተመልሰው እነዚያ የወረወሩት ወታደሮችን እያንዳንዳቸው ወጋቸውና ሁላቸው ሞቱ። ከእነሱም የተረፈ ያልነበረም ብርሃን የሌላቸው የሌላቸው ወይም ሌሎችም ሕዝብ ይይዙት ዘንድም ወደ እሱ ቀረቡ። ያን ጊዜም እንደ ሬሳና እንደ ድንጋይ የሆኑ በአገራቸውን ፈጽሞ ፈጽሞ ጩኸትና ሐዘን ተደረገ። ጩኸት ሰምተው የመጡትንም በፊታቸው የእሳት አጥር ታጠረባቸውና ጋረዳቸው። እነሱም የእግዚአብሔር ድንቅ ስራውን እያደነቁ ወደ አገራቸው ተመለሱ። የሞቱት ግን ወደ ላይም እንዳይወጡ ወደታችም እንዳይወርዱ ነፍሳቸው በሲኦል ገደል ላይ ተሰቀለች። ብፁና ቅዱስ ክሳቴ የብርሃን አቡነ ሰላማ ስለ ጥፋታቸውና ስለ ተንኰላቸው ተሰቅለው ከሁለት ወገን ተጐድተው በስጋቸው ሞተው በነፍሳቸው ተኮንነው ባየ ጊዜ ራራላቸውና ብፁና ቅዱስ ክሳቴ የብርሃን አቡነ ሰላማ ጎዳነውን ወደማይታወቅ ወደ ተሰወረው ዋሻ ሄደና ኑሮውን በዱርና በዱርነውና አራዊትና አናብስትን በዚህ አሉና ዳዊትንም የወዳጆች ስጋቸውን ለዱር አራዊት ምግብ ሆነው በኢየሩሳሌም አደባባይ ደማቸውንም አፈሰሱ እንዳለ አባታችንም በዚያም ቦታ ፈጽሞ ወደ እግዚአብሔር ጸለይኔንም በደልም ይቅር በለኝ አለ እኔ በአንተ ፊት በደል አደረግኩ አጢአትም ሰራው በአንተ ላይም ያደረግኩት የአጢአቴንም ሥራ አትመልከትብኝ አንተ ትገላለ አንተ ታድናለ አንተ ትምራለ አንተ ትኮንናለ ዛሬም በእኔ ላይም በደር ሰርተው ይገሉኝ ዘንድ በእኔ ምክንያት በነፍሳቸውና በስጋቸው ጥፋት የመጣባቸውን ፈጽመ ይቅርበላቸው አንተ ማቴ ራቅ ምረት የበዛ እውነተኛ አዳኝ ነህና፣ ይህንንም እንደዚሁ ሁብ ብሎ ሲጸልይ፣ ጌታችን ወደ እርሱ መጥቶ እንደ ወዳጅ እንደ አብርሃምና እንደ ወዳጅ እንደ ዳዊት ልቦናዬን የሚፈልገውንና የምትፈጽምልኝ፣ ልቦናዬ የሚፈልገውን የምትፈጽምልኝ ታማኝ አገልጋይ ወዳጄ ሆይ ምሪ ልሃለሁ የለምንከኝ ሁሉ አደረግኩሉ። እነዚህንም ስለ አንተ ብዬ ምሪያችኋለሁ። ዛሬም ወደምታስተምርበት ሂድና ፈቃድን ፈጽም የልሃለሁ አለው። ብፁና ቅዱስ አሁነ ሰላማም ፈጣሪውን ጌታ የፈጣሪ ሆይ ነፍሳቸውን ወደ ስጋቸው መልስ፣ በአንተም አምነው በስም ይጠመቁ ዘንድ፣ የዘላለም ሕይወትን ያገኙ ዘንድ፣ የዘላለም አስራት የሆኑ ዘንድ ብሎ ጸለየ። በዚያም ጊዜ ነፍሳቸው ወደ ስጋቸው ተመልሶ ቀድሞው ደህና ሆኑ። እነሱም ከብፁና ከቅዱስ ክሳቴ ብርሃን አቡነ ሰላም አግር ላይ ወድቀው የሁሉ ዓለም አባትና የኛ አባት ሆይ አንተን በድለንሃልና፣ ባለማወቃችን ክፉ ሥራ ባንተ ላይ ሰርተናልና፣ ዛሬም ፈጽመ በደላችን ይቅርበለን ብለው ብሰገዱ፣ በጸሎትም ከሲዮልና ከኩነኔ ድነናልና፣ ዛሬም ፈጽመ ይቅርብለህ ብለህን በፈጣሪ ስም አጥምቀን እኛም በተመሰገነ ክርስቶስ አምንናል። ያለ ክርስትና ጥምቀት በስተቀር ፈጽሞ መዳን አይቻልምና አባታችን ሆይ አንተ ከአቸናፊ ከእግዚአብሔር ዘንድ የነፍሳችን አባትና የወንጌል ጎዳና መሪ፣ ለምርኩዛችን በትር፣ ለእግራችን የድነት ጫማ፣ ለልቦናችን የእውቀት ብርሃለ ራሳችን የራስ ቁር ዘውድ፣ ለአንገታችን የወርቅ ሀብል ለእኛ ትሆን ዘንድ አንተ ከእግዚአብሔር ዘንድ ታዝዛልና አምላካችን ወደ ጥፋት ቦታ ከሚወስዱ በሊሆር በሊሆር ከሚባል ከአዳኛ አውሬ አፍ አታድነን ዘንድ አንተን ለእኛ ጠባቂ አደረገ አሉት። ብፁዕና ቅዱስ ክሳቴ ብርሃን አቡነ ሰላማም ልጆቼ ሆይ ትጠመቁ ዘንድ በልባችሁ ፈለጋችሁን አላቸው። እነሱም አዎ ፈልገናል አሉት። አቡነ ሰላማ ክሳቴ ብርሃንም እስከ አስራ ሁለት ቀን ቀን ተዘጋጁም እስከ አስራ ሁለት ቀን ተዘጋጁ አላቸው። በዚህ ከዚህም በኋላ መስዋዕት ሰርቶ በአብ በወልድ በመንፈስ ቅዱስ አጥምቋቸው ቅዳሴ እግዚን ቀድሶ የጌታችን ኢየሱስ ክርስቶስ ስጋውና ደሙን አቀበላቸው። ሁላችን ሁላቸውንም በእያንዳንዳቸው ባረካቸው። እነሱም ከእርሱ የነፍስና የስጋ በረከት የሚሆን ከመንፈስ ቅዱስ ልጅነት ተቀብሎ ሃይማኖታቸው የቀና ክርስቲያን ሆኑ። የስሉስ ቅዱስ ሃይማኖትን አንድነትን፣ ሶስትነቱን የብሉንና የአዲስን መጻሕፍትን የተማሩን ከእነሱም ዲያቆናት የሆኑ አሉ። ከእነሱም ከእነሱም መምህር መምህራን የሆኑ አሉ። ከእነሱም ቀሳውስት የሆኑ አሉ። ብፁዕና ቅዱስ ካሳቴ ብርሃን አቡነ ሰላማ ሰማዕትና ነብይ ካህን የሚሆን የዘካርያስ እንዳየ እንዳየ ያለው በበላይዋ ሰባት መሳውር ያሉባት መቅረጾቿ ሰባት የሆኑ የመቅደስ ስራን አሳያቸው። የቤተ ክርስቲያን ሦስት በሮቿን በእግሯና በቀኟ ፊትም ለፊት ለፊቷ እንዲሰሩ አሳያቸው። በፊት ለፊቷ ካህናት በቅዳሴ ጊዜ ይገቡበታል። በቅዳሴ ጊዜ ይገቡበታል። በቀኝ በኩል ባለው በር ካህናት፣ ዲያቆናት፣ ደናግላን፣ መነኮሳት፣ መምህራን፣ መዘምራን ወንዶች ምእመናን ይገቡበታል። በግራ በር ሴቶች የአምላካችን የኢየሱስ ክርስቶስ ስጋ ናው ስጋውንና ደሙን ለመቀበል ይገቡበታል። ይህ ማለት ቤቴል ቤቴል ቤተ እግዚአብሔር ማለት ነው። ለእነሱም እንደዚህ ብሎ አስተማራቸውና የቤተ ክርስቲያንን ስርዓትን፣ የወንጀል ህግን ወሰነላቸው የሃይማኖትን ስርዓት ደነገገላቸው። በየአገራቸውም ሸኛቸው። ይህንንም ከፈጸመ በኋላ ደመናን ጠቅሶ የጉማ አጽፍኝ አጽፍሽን ዘርጊ አጽፍሽን ዘርጊ አላት። ደመናም የጉማን አጽፍ ዘረጋችና ተሸክመው ወስዳ ከዮርዳኖስ አደረሰችው። ከዚህም በኋላ ያች ደመና በኢትዮጵያ ሀገር በስሙ ወደ ታነጸው ቤተ ክርስቲያን አደረሰችው። በቤተ ክርስቲያኑም ለተቀበሩ ሰዎችን ለእያንዳንዳቸው በመንግሥተ ሰማያት የነፍስና የሥጋ መድኃኒት የሆናቸው ዘንድ የዮርዳኖስ ወረጨ። ዳግመኛ ያችን ደመና የጉምሽ አጽፍ ዘርጌ አላትና የጉማንም አጽፍ ዘርግታ ወስዳ ወደ ኢየሩሳሌምና ወደ ጌታችን ኢየሱስ ክርስቶስ መቃብር ወደ ጎለጎልታም አደረሰችው። አይሁድም የደፈኑትን የክርስቶስን መስቀል ወደ ተቀበረበት ቦታ ደርሶ ተንበርክኮ ሰገደ። ጸሎትን አድርጎ በእነዚያ ቦታዎችም ሆኖ አመሰገነ። ለመንግሥተ ሰማያትም የተገባ ያደረገኝና የደመና ደመናን የግሬ መረገጫ አደረገ ለእግዚአብሔር ምስጋና ይገባል ብሎ አመሰገነ። ነብዩ ዳዊትም ጨለማን መሰወሪያ አደረገ እንዳለ፣ ጳውሎስም እርሱ እንደ እኛም እንታመማለን። በትግስት እሱን ከመሰልን እንደዚሁ በክብር እሱን እንመስላለን። በመከራ በድካም በላብን በችግርም ተስተካክለን ከእሱ ጋርም ክብር እናገኛለን እንዳለ ብፁዕና ቅዱስ ማር ማር አቡነ ሰላማ ካሳቴ ብርሃንንም ለሌሎች ቅዱሳን ነቢያትን ለሐዋርያት ለጻድቃንና ለሰማታት ላደረክና ላልሰጥሃቸውን እነዚህን ማረጋትን ላደረከንና ያልሰጣቸውንም እነዚህ ማረጋት የሰጠኝን ያለም ለጻርቃንና ለሰማታት ያላደረክና ያልሰጣቸውን እነዚህም ማረጋትን የሰጠኝ የዓለም ሁሉ ፈጣሪ እግዚአብሔር ሆይ ስምጅ የከበር የተመሰገነ የሆነን የፈለግኩትን አገኛለሁ የተመኘትንም እቀብላለሁ፣ አለ። ይህንም ብሎ ከክርስቶስ መስቀል ተባረከ። ከዚህም በኋላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መቃብር ላይ አፈር ወይም መሬት አፍሶ በስሙ ወደሚታነጹ አብያተ ክርስቲያናት ወስዶ ሆውንም አፈሰሰና ያንንም በደመና ጭኖ ያመጣውን አፈር በዚያ ላይ የነሰነሰ። ዳግመኛ አምላክን የወለደች ከሁለት ወገን ድንግል ወደምትሆን ወደ እመቤታችን መቃብር ጌቴ ሴማኒ ሄደ። ከሁለት ወገን ድንግል ከምትሆን ከእመቤታችን ቅድስት ድንግል ማርያም መቃብር ላይ ወድቆ አፈሩንም ላሰ። ብፁዕና ቅዱስ አቡነ ሰላማ ካሳቴ ብርሃንም በጉም አፈሩን ላሰ። ብፁዕ እና ቅዱስ አቡነ ሰላማ ከሳቴ ብርሃንም በጉም አጽፍል አመዱን አፍሶ አሞልቶ ወደ ኢትዮጵያ ሀገር ወደበወሰደ በአጸዷ ውስጥም ሆነው ለሚጸልዩና በውስጡ ለተቀበሩ በስሙም ለተሰየመ ታቦት ለሚቀድስ በቤተ ክርስቲያንም ሆኖ ያለ ጥርጥር መዝሙረ ዳዊትን ለሚደግሙና ለሚያመሰግኑ በፍቅር ሆነው ማህሌት ለሚቆሙ ያለ ዝሙትና ያለ ርኩሰት መባን ለሚያስገቡ ያለ ነውር ሆነው ስንዴና ጣንን ዘይትን ለሚያቀርቡ ያለ ሸንገላ መብራትን ለሚያበሩ የስጋና የነፍስን ድህነት የሆናቸው ዘንድ እነዚህ ሁሉ በአቡነ ሰላማ ካሳቴ ብርሃን ጸሎት ይድናሉ። እግዚአብሔር የስጋና የነፍስንም በረከት ይሰጣቸዋል። ጌታችን በወንጌል ለሚያገለግል ዋጋ ይገባዋል እንዳለ እንዳለ ከዚህም በኋላ ሐዋርያት ሁሉ ወደተቀበሩበት ቦታ ደርሶ የሐዋርያት ስጋቸውን የተቀበረበትን ቦታ አየ። በመንፈሳዊ ሰላምታም እጅ ነሳ። ከዚህም በኋላ አምላክን የወለደች ከሁለት ወገን ድንግል የምትሆን ቅድስት እመቤታችን ወደ እርሱ መጥታ እርሱ በመቃብሯንም እጅ እንደነሳ እጅ ነሳችው ነሳችውና ክብርን አጎናጸፈችው ክብርን አጎናጸፈችው ከማርና ከስኳር የሚጠመብል አበላችው በአፍንጫም እጅግ በአፍንጫውም እጅግ ማዕዘው የሚያምር ከገነት ጽጌረዳ የቀመሰችው ለሱ አሸተተችው። በአፍንጫም እጅግ ማዕዘው የሚያምር ከገነት ጽጌረዳ የቀመሰችውን ለሱ አሸተተችው። እሱም ከጌቴ ሴማኒ ከመቤታችን መቃብር ላይ አመድን እንደ ቀሰመ ከገነት የሚፈሰውን ወተትም አጠጣችው። በረከትንም የሚሰጥ አጋንንትን የሚያሳድድ ምሕረትንም ትግስትን የሚያመጣ ጥፋትን፣ ቁጣን፣ መቅሰፍትን፣ ሞትን ሞትን የሚያረቅ የሕይወት እንጀራንም አበላችው። ንጽናንም የሚያመጣ ደስታን የሚያጎናጽፍ ልቅሶንና ዘንን የሚያረቅ የብርሃን ልብስንም አለበሰችው። የክብር የክብርና የደስታ አክሊልንም በራሱ ላይ ደፋችለት፣ በብርሃን ካባም አጎናፀፈችው። ሐዋርያትም እሱን ወድቆ ወድቆ መቃብራቸውን እጅ እንደነሳ እነሱም ነስተው እጅ ነሱት። አምላክን የወለደች በሁለት ወገን ድንግል የምትሆን እመቤታችንም ከሱ ተሰወረች። ጸሎቷ በረከቷ ከሁላችን ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ጸንቶ ይኖር ለዘላለሙ አሜን። የብፁዕና የቅዱስ የማርማ የማር የተመረጠ ካሳቴ ብርሃን አቡነ ሰላማ ከዚህ ከኃላፊ ዓለም ተለይቶ የሚሄድበት ጊዜ ሲደርስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአንድነት በሶስትነቱ ሆኖ ከቅዱሳን መላእክት ሰረገሎች ከሚሆኑ ከኪሩቤል ፈረሶች ከሚሆኑ ከሱራፌል ጋር ወደ እርሱ መጣ። አስር ሺህ መላእክት በፊቱ ይቆማሉ። አስር ሺህ መላእክት ከኋላው ይቆማሉ። አስር ሺህ መላእክት በቀኙ ይቆማሉ። አስር ሺህ መላእክትን በግራው ይቆማሉ። እልፍ የእልፍ እልፍ መላእክትም በመንበሩ ዙሪያ ይቆማሉ። አስር ሺህ ብርሃናትም በፊቱ አሉ። አስር ሺህ ብርሃናትም ከኋላው አሉ። አስር ሺህ ብርሃናትም በቀኙ አሉ። አስር ሺህ ብርሃናትም በግራው አሉ። እነዚህም ከፀሐይና ከጨረቃ ከዋክብት ይልቅ ያበራሉ። ከዚህም በኋላ የተመረጠ ካሳቴ ብርሃን ብፁና ቅዱስ ማህር አቡነ ሰላማ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስም ግርማ የመለኮቱ የተነሳ ታላቅ ፍርሃት ፈርቶ ደንግጦ በግንባሩ መሬት ላይ ወደቀ። ጌታችን ወዳጄ ታማኝ ሰላማ ሆይ የከመሬት ላይ ተነስ፣ አላፊ ጠፊ የሚሆን የስጋንም ሞት አትፍራ። ከዚህ ዓለም ስቃይን ለይቼ አሳርፌ አሳርፌ፣ ወደ ዘላለም ሕይወት ወስደሃለሁ አለው ነገር ግን ደስ ይበል፣ ዋጋ በሰማያት እጅግ ብዙ ነው ነውና፣ ጣሪያው እሳት ሕብሯ በረድ የሚሆን ምሰሶቿ፣ ከፀሐይ ከጨረቃ፣ ከከዋክብት ይልቅ የሚያበሩ ብርሃኗ ለዓይኖቿ የሚያንጸባርቅ የውስጧ ስራ ያለ እኔና ያለ ሰማያዊ ያለ ሰማያዊ አባቴ ያለ መንፈስ ቅዱስ ሕይወቴ ማንም የማያውቅ የብርሃን ማደሪያ ማደሪያን እሰጣለሁ። እኔም አረጋጋ እና ጎበኘ ዘንድም የዘላለምን ሕይወትም አበስረ ዘንድ ወደ አንተ መጣሁ። ከዛሬ ወዲህ ከኔ ጋር ትኖራለህ፣ እኔ ካለሁበት ቦታ ከፍ ባለ ዙፋን ትቀመጣለህ። በአስራ ሁለት ነገደ እስራኤል ላይ በዕለተ ምጽአት ትፈርዳለህ። ከአንተ የሚበልጥ የለም ሴቶች ከወለዱት፣ ያለ እናቴ ማርያም ከአንተ የሚከብር የለም። ዛሬም የምትፈልገው ለምነኝ አለው። ብፁዕና ቅዱስ አቡነ ሰላማም መልሶ ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ እምነቴ በአንተ ላይ ነውና ከእናቴ ማኅፀን ሳለው እናቴ የበላቸውን ተጭኜ ተጭኖኝ እናቴ የጠጣቸውን አፍዝዞኝ እንዳይገለኝ አንተ ሰወርከኝ። ሁል ጊዜም አለይታዬ አንተነ ጌታዬ ፈጣሪ ሆይ በቃል ኪዳኔ አምነው ስሜን የሚጠሩ መታሰቢያን የሚያደርጉ ሀጣንን ትምርልኝ ዘንድ ፈጽሜ ለምና አለው። አቤቱ በፈቃድና በቸርነት አይን ያላየውን ጀሮ ያልሰማውን በሰው ልቦና ያልታሰበውን መልካም ዋጋ ስጣቸው። ስለ ወዳጄ ስለ አብርሃምና ስለ ወዳጄ ስለ ይስሐቅ፣ ስለ ወዳጄ ስለ ያዕቆብ እስራኤል ብለህ እስራኤል ብለ ከፈጠርካች ከፈጠርከ ወገኖችን ማር ስለ እናተ ስለ ማርያም ስለ ጣጠመከው ስለ ዮሐንስ እጆችህ ስላጠመቀ ስለ ዮሐንስ ወዳጆች ስለሚሆኑ ስለ ሁሉም ቅዱሳን ብለ የፈጠርከንን እኛን ማረን። ጌታችን መድኃኒታችን የፈጣሪያችን ኢየሱስ ክርስቶስ መልሶ እሺ፣ እምርልሃለሁ መታሰቢያን ያደረገ ስምን የጠራ አንተን አምኖ ስምን ጠርቶ ጸሎት የጸለይ በቤተ ክርስቲያንም ውስጥ እየተማጸኔ እስከ አስራ አምስት ትውልድ እምርልሃለሁ ባህረ ሰዓትንም ማሻግሬ አሻግሬ ገነት ወደ ተከፈተበት እረፍት ወደ ተከፈተ ገነት ወደ ተከፈተበት እረፍት ወደ ተጠፈ ወደ ተነጠፈበት አስገባላለሁ። የብርሃንም ዘውድም ሰጣለሁ። ብራ የብርሃንንም የብርሃንንም የብርሃንን ልብስ ማለብስ አለብስ አለብሳለሁ። የብርሃንን ማዕክላ አቀናጃለሁ። የወርቅም ሀብልም አደርግለት አደርግለታለሁ ቤተ ክርስቲያንም የሰራህን ቢኖር ወይም ወደ ስራው ተግባር ለመሄድ በቤተ ክርስቲያን ቅጽር ሲያልፍ የቤተ ክርስቲያን ቅጽር የተሳለመውን እስከ አስራ አምስት ትውልድ እምርልሃለው የሰዓት ባህርንም አሻግርልሃለው። ከአንተ ጋርም በግልጽ ያልፋል። ዓይን ያላየውን ጀሮ ያልሰማውን በሰው ልቦን ያልታሰበውን ክብርና ሞገስን፣ ፍጹም የሆነ ጸጋንም እሰጥልሃለሁ እሰጥልሃለሁ በመታሰቢያ ቀን ስለስም ብሎ የታመመውን የጠየቀ ያዘነውን የተከዘውን ያረጋጋ ያስደሰተ እኔ ከአዘኑ አረጋጋለሁ እስከ አስራ አምስት ትውልድ ድረስ እምርልሃለሁ ባህረ ሰዓትንም ማሻግሬ ከአንተ ጋር ያልፋሉ። በአንተ ስምም ስለ ስምህ ብሎ በመታሰቢያ ቀን የተራቆተውን ያለበሰውን መልኩ ድንቅ የሆነ በሰው እጅ ያልተሰራውን ያልተፈተለ የብርሃን ልብስንም አለብስልሃለሁ እስከ አስራ አምስት ትውልድ እምርልሃለሁ። በበዓል ቀን ስለ ስምህ ብሎ የተራበውን ያበለውን የተጠመውን ያጠጠውን እኔ የህይወት እንጀራንም አበለዋለሁ ከገነት ወንዝም የሚፈስ የህይወትን ውኃን አጠጠዋለሁ። እስከ አስራ አምስት ትውልድም እምርልሃለሁ የሰዓት ባህርንም ማሻግሬ ከአንተ ጋር በግልጽ ያልፋል። የገልህም መጽሐፍ የጻፈው ያጻፈውን ገበታው ገበታውን የሳመውን ያነበበውን የተረጎመውን በመንፈስ ጀሮ ቃሉን የሰመውን እኔ እስከ 15 ትውልድ እምርልሃለሁ። ስሙንም በአምደ ወርቅ ጽፍልሃለሁ። የብርሃን ምሰሶ ወደ አለበት አስገባልሃለሁ። የብርሃን ልብስንም አለብስልሃለሁ። የብርሃን አክሊልም አቀናጅልሃለሁ። የብርሃንም ማህብል አድርግለታለሁ። ብርሃናዊ በሆነ በቀኙ አቆምልሃለሁ የእሳትን ባህር ማሻግሬ በግልጽ ከአንተ ጋር ያልፋሉ እጣን ዘይት ስም መባል ባሳት የሰጠ በመታሰቢያ ቀን በስም ለቤተ ክርስቲያን ሳር ለጉዝጓዝ ዝንጨት ለፍም የሰጠውን እኔ እስከ 15 ትውልድ እምርልሃለሁ የገሃንምን እሳትም አሻግርልሃለሁ ከአንተ ጋርም በግልጽ ያልፋል የጥፋት ቦታም ሲሆንን ማየትም ባል በባል ቀንም ስጋይንና ደሜን ደሜን የተቀበለውን በሰማያት ኢየሩሳሌምን አቀርብልሃለሁ፣ አቆርበዋለሁ። ከጋነ መሳትም አድንልሃለሁ፣ ሲዮልንም አያትም። በቤተ ክርስቲያንም ዙሪያ የተቀበለውን ከጋነ መሳት አድኜ ከፍርድ አድኜ ባሕረ ሰዓትንም ማሻገርልሃለሁ ከአንተ ጋርም በግልጽ ያልፋል። በበዓል ቀንም ባንተ ስም ማሌት የቆመ እኔ እስከ አስራ አምስት ትውልድ እምርልሃለሁ ከክፉ ነገርም አድንልሃለሁ። ከቅርብም ቢሆን ከሩቁም ለመሳም ወደ ቤተ ክርስቲያንህ የደውንም ወደ መቃብሬ ወደ ኢየሩሳሌም እንደሄደ ያደርግለታለሁ። ከጋነም ሰዓትም አድነዋለሁ ሲውልንም አያትም በሥጋውና በነፍሱ ወደ እኔ አቅርብልሃለሁ የገልህንም የታምርህ የቃል ኪዳንን መጽሐፍ ባለበት ቦታ፣ ስም በተጠራበት ቦታ፣ መታሰቢያ ከተደረገበት ቦታ እኔ ከአንተ ጋር እኖራለሁ። እርኩሳን የሚሆኑ መናፍስትና ክፎች የሚሆኑ አጋንንት አይቀርቡም። በዚያም ዘጠኝ መቶ ሺ መላእክትም ጠባቂ አኖርልሃለሁ። እኔም ከዚህም ከኔኔም ከዚያ ቦታ አልለይም። አንተም ተማምኖ በቤተ ክርስቲያን የተማጸኔ ስድስት ሺ ሽምግመሎችን የተጫኑትን ያህል የጭነትን ያህል ከፍ ያለ ክብርና ሞገስን በመንግስተ ሰማያትን አጎናጽፈዋለሁ አለው። አረማዊም ቢሆን ገልን ሰምቶ በአብ በወልድ በመንፈስ ቅዱስም ቢጠመቅም መታሰቢያን ቢያደርግ ስምን ቢጠራ ከጋንም ፍርድም አድነዋለሁ አለው። የሰዓትን ባህርን አሻግርልሃለሁ አለው። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ለብፁና ለቅዱስ ማር ክሳቴ ሃይማኖትና ካሳቴ ብርሃን አቡነ ሰላማ አክሊላትንም ዘሰጠ